አርዕስተ ዜና። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ የውጭ ምንዛሪ ጨረታ እንደሚያወጣ አስታወቀም። ጨረታው ከዛሬ ጀምሮ እንደሚከናወን ጠቁመዋል። ተጨማሪ አለን። የሕዝብ ተወካዮች ምክር ቤት የፌዴራል መንግሥት በክልሎች ጣልቃ የሚገባበትን ሥርዓት ለመደንገግ የወጣ ማሻሻያ አዋጅን መርምሮ አጽድቋል። የማሻሻያ አዋጁ የፌዴራል መንግሥት በክልሎች ጣልቃ የሚገባበትን ሥርዓት ለመደንገግ በ1995 ዓ ም የወጣውን አዋጅ የሚያሻሽል ነውም ተብለዋል። እነግራችኋለን። የዓይን መነጽር ጥራትን የሚቆጣጠር አካል አለመኖሩ ተሰማ። ዜጎች የሚታዘዝላቸውን የመነጽር አይነት ባለማወቃቸው ለተጨማሪ የዓይን ጤና ችግር እየተጋለጡ መሆናቸው ተሰምቷል። በዝርዝር ይዘነዋል። በማይናማር ብሔራዊ ሀዘን ታወጀ። ብሔራዊ ሀዘን የታወጀው ባሳለፍነው ሳምንት አርብ በሀገሪቱ በተከሰተው የመሬት መንቀጥቀጥ ሳቢያ የሞቱ ሰዎች ቁጥር ከ2ሺ በላይ መድረሱን ተከትሎ ነው። ተጨማሪ አለን እስራኤል በሊባኖስ ዋና ከተማ ቤሩት ላይ ከፍተኛ የአየር ድብደባ መፈጸሟ ተሰማ። የሊባኖስ የጤና ጥበቃ ሚኒስቴር በጥቃቱ በትንሹ የሶስት ሰዎች ህይወት ማለፉን ተነግሯል። ሌላው በቆይታችን ያዝነው ነው አበይት ርዕሰ ጉዳይ ነው። እኒህና ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ዳግም ተገኝ ነኝ። የኢትዮጵያ ብሔራዊ ባንክ በመደበኛነት በየሁለት ሳምንቱ የውጭ ምንዛሪ ጨረታ እንደሚያካሄድ አስታወቀ። ባንኩ ትናንት በማህበራዊ ትስስር ገጹ ላይ ባሰፈረው መግለጫ ለሚቀጥሉት በርካታ ወራት ጨረታው ይካሄዳል ብሏል። ይህም በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሪ የተወሰነ መጠን ለግሉ ዘርፍ ለማቅረብና የውጭ ምንዛሬ ስርዓት ግብን ለማሳካት እንደሚያግዘውም ጠቁሟል። ጨረታው ከዛሬ ጀምሮ መከናወን እንደሚጀምር ባንኩ የገለጸ ሲሆን 50 ሚሊዮን ዶላር ለጨረታ መቅረቡንም ባንኩ ገልጿል። በገበያ ላይ የተመሰረተ የውጭ ምንዛሬ ተመን ስርዓት ተግባራዊ ከተደረገ ወዲህ ብሔራዊ ባንክ ሁለት ጊዜ ዶላር ለባንኮች በጨረታ መሸጡ ይታወሳል። ባንኩ አክሎም የማክሮ ኢኮኖሚ ማሻሻያ ከተጀመረበት ሐምሌ 2016 ወዲህ የውጭ ንግድ መስፋፋት፣ የውጭ ሐዋላ መጨመርና የካፒታል ፍሰት በማደጉ የሀገሪቱ የውጭ ምንዛሬ ክፍያ ሚዛን በከፍተኛ ደረጃ ተሻሽሏልን ብለዋል። ለብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆን የውጭ ምንዛሪ መጠባበቂያ ክምችት እንዲጨምር ማድረጉንም ባንኩ ባወጣው መግለጫ ላይ አስፍሯል። የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ባለፉት ዘጠኝ ወራት ውስጥ ሁለት መቶ በመቶ መጨመሩን የባንኩ ገዢ ማሞምረቱ ገልጸዋል። በተያዘ ዜና በዛሬው ዕለት ብሔራዊ ባንክ ለሶስተኛ ጊዜ የሚያካሄደው የውጭ ምንዛሪ ጨረታን አስመልክቶ ሀገሬ ቴሌቪዥን የፋይናንስ አማካሪ የሆኑትን አቶ ከፈለኝ ኃይሉን አነጋግሯል። የፋይናንስ አማካሪውም ሀገሪቱ ገበያ መሪ የውጭ ምንዛሪ በማለት ያወጀችውን የኢኮኖሚ ስርዓት የሚጥስ መሆኑን ነው የተናገሩት። አክለውም እየተደረገ ያለው ጨረታ አቅም ያላቸው ባንኮችን ተወዳዳሪ የሚያደርግና ሌሎችን ከገበያው ወይም ከጨረታው ሊያስወጣ የሚችል መሆኑ ሊታሰብ የሚገባውና ወደ ተባለው ገበያ መር የውጭ ምንዛሬ ሊመለስ ይገባልም ብለዋል። እንደ ፋይናንስ አማካሪው ገለጻ በጥቂት ባንኮች እጅ ብቻ የሚገባው የውጭ ምንዛሬው በጥቁር ገበያ ላይ ተጽዕኖ ይፈጥራል የሚል እምነት እንደሌላቸውም ተናግረዋል። ነገር ግን መንግሥት የውጭ ምንዛሬ ጨረታ የሚያወጣው ብርን ከገበያ ለመሰብሰብ ከሆነ የዋጋ ንረቱን ለመቀነስ እንደ መልካም አጋጣሚ ሊወሰድ ይገባል ሲልም አሳስበዋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ተኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን መርምሮ አጸደቀም። ይህ የህግ ረቂቅ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ የሚያሻሽል ነውም ተብለዋል። የአዋጁ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈጉባኤ ይሰጣልም ተብለዋል አዋጁ በሁለት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። በኢትዮጵያ የዓይን መነጽር ጥራት የሚቆጣጠር አካል አለመኖሩ ተሰማ። ዜጎች ጥራቱ የተረጋገጠ መነጽር ስለማያገኙ ለከፋ የአይን ጤና ችግር እየተጋለጡ መሆናቸውን በአዲስ አበባ ዩኒቨርሲቲ ጤናና ሳይንስ ኮሌጅ ሕክምና ትምህርት ቤት የአይን ሕክምና ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ሳዲቅ ታጁ ተናግረዋል። ዶክተር ሳዲቅ መነጽር በአይን ጤና ስራ ውስጥ ልክ እንደ መድኃኒት የሚያገለግል ቁስ መሆኑን ገልጸው ነገር ግን በሀገር አቀፍ ደረጃ እንደ መድኃኒት ሁሉ የጥራት ደረጃውን የሚለይለት አካል የለም ብለዋል። ቁጥጥርም አይደረግ ግበትም ሲሉ አክለዋል። ዜጎችም የታዘዘላቸውን መነጽር አውቀው እንደማይገዙም ጠቁመዋል። ከአይን ጤና ጋር በተገናኘ እድሜያቸው እስከ 16 ባሉ ልጆች ላይ ከአስር ውስጥ አንዱ መነጽር እንደሚያስፈልጋቸው በጥናት ተረጋግጧል ሲሉም አክለዋል። በከተሞች አካባቢ ደግሞ 20 በመቶ የሚሆኑ ልጆችና እድሜያቸው ከ35 ዓመት በላይ የሆናቸው ሰዎች መነጽር መጠቀም እንዳለባቸው በጥናቱ መካተቱን ዶክተር ሳዲቅ ተናግረዋል ሲል የኢትዮጵያ ፕሬስ ድርጅት ዘግበዋል። እንደ ሀገር መነጽር እንዴት መሰራትና መገጣጠም አለበት? የት ቦታ መሰራት አለበት፣ በምን ያህል የጥራት ደረጃ መሰራት አለበት፣ በምን አይነት መልኩስ መሸጥ አለበት የሚሉ ጉዳዮችን ለይቶ የሚሰራ አካልን መሰየምም የግድ እንደሚያስፈልግና አፈጻጸሙንም መቆጣጠር እንደሚገባ በዘገባው ተመላክቷል። ኢትዮጵያና የዓለም ባንክ ለትምህርት ዘርፍ ማሻሻያ የሚውል የ12.5 ቢሊዮን ብር የድጋፍና ብድር ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታወቀም ስምምነቱ የገንዘብ ሚኒስቴር አህመድ ሺዴ ና በዓለም ባንክ የኢትዮጵያ ኤርትራ ደቡብ ሱዳን ና ሱዳን ቀጠናዊ ዳይሬክተር መርየም ሳሊም ፈርመዋል ከተፈረመው ስምምነት ውስጥ 50 ሚሊዮን ዶላሩ ከዓለም አቀፉ የልማት ማህበር በብድር 46.3 ሚሊዮን ዶላሩ ደግሞ ከዓለም አቀፉ የትምህርት አጋርነት ፈንድ በድጋፍ የተገኘ መሆኑ ተገልጿል ድጋፉ ከቅድመ መደበኛና ከአንደኛ እስከ ስድስተኛ ክፍል ያሉ ተማሪዎችን የአፍ መፍቻ ቋንቋና ለሂሳብ ትምህርት ለሚያስተምሩ መምህራን ማጠናከሪያና ስልጠና እንዲሁም ለበርካታ የትምህርት ጉዳዮች ማስፈጸሚያ እንደሚውሉ ተመላክተዋል። ስምምነቶቹ ኢትዮጵያ ቀጣይነት ያለው ልማትን በሀገሪቱ ለማስቀጠል የምትከተለው ሰፊ ስትራቴጂ አካል በመሆኑ የትምህርት ውጤቶችን ለማሻሻልና ጥራት ያለው የትምህርት ተደራሽነትን ለማሳደግ በተለይም በቅድመ መደበኛና የመጀመሪያ ደረጃ ላይ እያተኮረ መሆኑን ገንዘብ ሚኒስቴር በማህበራዊ ሚኒስትር ገጹ ላይ አስፍሯል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በማይናማር የተከሰተው የመሬት መንቀጥቀጥ ያስከተለውን ከፍተኛ ውድመት ተከትሎ የአንድ ሳምንት ብሔራዊ ሀዘን መታወጁን የሀገሪቱ ወታደራዊ መንግስት አስታውቋል። በሬክተር ስኬል 7.7 በሆነ ከባድ የመሬት መንቀጥቀጥ በተመታችው ማይናማር የሟቾች ቁጥር ከ2000 በላይ ማሻቀቡ ሲገለጽ 4000 ያህል ሰዎች መቁሰላቸው ተነግሯል። በተመሳሳይ በአጎራባች ሀገር ታይላንድ 20 ሰዎች መሞታቸውም ታውቋል። በሁለቱም ሀገራት አሁንም በተደረመሱ ህንፃዎች ውስጥ የህይወት አድን ስራ ስራው እየቀጠለ ሲሆን የሟቾች ቁጥር አሁን ካለበት ሊያሻቅብ እንደሚችልም ይጠበቃል። ከማይናማር መረጃ ለማግኘት ከባድ እንደሆነ የገለጸው የዩናይትድ ስቴትስ ጂኦሎጂካል ሰርቬይ በመሬት መንቀጥቀጡ የሞቱ ሰዎች ቁጥር ከ10 ሺ በላይ ሊሆን እንደሚችልም ጠቁሟል። የተባበሩት መንግስታት ድርጅት የመሬት መንቀጥቀጡ ለአራት አመታት በዘለቀው የእርስ በርስ ጦርነት ውስጥ በምትገኘው ማይናማር ከባድ ቀውስ እንዲባባስ አድርጓል መባሉን ዶቼቬሌ ዘግቧል። እስራኤል በሊባኖስ ዋና ከተማ ቤይሩት ላይ ከፍተኛ የአየር ድብደባ መፈጸሟ ተሰማ። የሊባኖስ የጤና ጥበቃ ሚኒስቴር በጥቃቱ በትንሹ የሶስት ሰዎች ሕይወት ማለፉን ተናግሯል። የእስራኤል ጦር የሂዝቦላ ታጣቂ ቡድን አባል ላይ ያነጣጠረ ነው ያለውን ጥቃት በቤይሩት ደቡባዊ ዳርቻ በሚገኝ ሕንፃ ላይ መፈጸሙ ነው የተነገረው። እስራኤል ጥቃቱን የፈጸመችው በዚህ ሳምንት ለሁለተኛ ጊዜ እንደሆነም ሰምቷል። በዚህም በቤይሩት ዳሂ በደረሰው የአየር ጥቃት በትንሹ ሶስት ሰዎች መሞታቸውና አራት ሰዎች መቁሰላቸውን የሊባኖስ የጤና ጥበቃ ጠቅላይ ሚኒስትር አስታውቋል። በእስራኤልና ሐማስ መካከል በህዳር ወር ተደርሶ ከነበረው የተኩስ አቁም ስምነት በኋላ ባሳለፍነው አርብ ለመጀመሪያ ጊዜ እስራኤል በሊባኖስ የአየር ጥቃት መሰንዘሯ ይታወሳል። ባለፉት አራት ወራት በተኩስ አቁም ስምነት ውስጥም ሆና እስራኤል በፈጸመችው ጥቃት ከ85 ያላነሱ ሰዎች ስለመገደላቸው የሊባኖስ ባለስልጣናት ተናግረዋል ሲል ፍራንስ 24 ዘግቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር በራቸው ክፍት ነው ሲል ክሬምሊን አስታወቀም። ይህ የክሬምሊን ምላሽ የተሰማው ፕሬዚዳንት ትራምፕ በቭላድሚር ፑቲን ተናድጃለው ማለታቸውን ተከትሎ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያ ፕሬዚዳንት ቭላድሚር ፑቲን እጅግ ተበሳጭቻለሁ ቢሉም ሞስኮ ግን ከአሜሪካ ጋር መስራት ቀጥለናል ብላለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ትላንት መጋቢት ሃያ ሁለት ቀን 2017 ዓ ም በሰጡት ጋዜጣዊ መግለጫ ፑቲንና ትራምፕ ውይይታቸውን ይቀጥላሉ፣ አስፈላጊ ሆኖ ከተገኘ በአጭር ጊዜ ውስጥ የስልክ ጥሪ ሊደረግ ይችላል፣ የፑቲን በር ለትራምፕ ክፍት ነውም ብለዋል። አክለውም ከአሜሪካ ጋር ግንኙነታችንን ለማስቀጠል እየሰራ ነው ሲሉም ተደምጠዋል። የክሬምሊን ጋዜጣ ሞስኮቫስኪ ባልተለመደ ሁኔታ ትራምፕን ተችቷል። ትራምፕ ዩክሬን የሩሲያን መሰረተ ልማት እንዳታጠቃ ለማድረግ የገቡትን ቃል አላከበሩም ሲሉም ወርፏል። ጋዜጣው ሞስኮ ከአሜሪካ ፕሬዝዳንት ጋር መስማማት ትፈልጋለች ማለቱን የዘገበው ቢቢሲ ነው። ውድ ሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ ዜናዎች ይህንን ይመስሉ ነበረ። ከቀሪ ሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።